እንደናመጣችሁ በዛሬ ቪዲዮአችን እንግዲህ እንደተለመደው ኢንትራንስ ላይ ሁሌም የማይቀሩ በተደጋጋሚ የሚጠየቁ ጥያቄዎች ለመስራት እንሞክራለን። ይህ ክፍል 11 ነው ማለት ነው። በዚህ ክፍል አምስት ጥያቄዎች እንሰራለን። እነዚህ ጥያቄዎች በዋናነት ከዲስኮርስ ማርከርስ ወይም ደግሞ እነዚህ አያያዥ ቃላቶች ጋር በተያያዘ የተጠየቁ ጥያቄዎች ናቸው። በጣም አድቫንስድ እና ሁሌም በዚህ ዙሪያ ይጠየቃል። ስለዚህ እያንዳንዱ መልሳቸውን ለማየት እንሞክራለን ማለት ነው፣ ከነማብራሪያው አንደኛ ሺ ዋንትድ ቱ ጎ ቱ ዘ ቢች ዳሽ ኢት ዋዝ ሬይኒንግ ሄቪሊ ይላል። አሁን እዚህ ጋር አያያዥ ቃላቶችን ተጠቅመን አረፍተ ነገሮችን ለማገናኘ ስንፈልግ መጀመሪያ ማየት ያለብን ጥያቄው የተሰጠው ጥያቄ ምን አይነት ሪሌሽንሺፕ አለው። መቼም ሁለት አረፍተ ነገሮች ናቸው እዚህ ጋር የምናያይዘው አያጅ ቃል ከመጠቀማችን በፊት የተሰጡን ሁለት አረፍተ ነገሮች ምን አይነት ዝምድናላቸው የሚለው እናያለን። ለምሳሌ ሺ ዋን ቱ ጎ ቱ ዘ ቢች ዳሽ ኢት ወዝ ሬኒንግ ሄቪሊ ይላል። እነዚህ ሁለቱ አረፍተ ነገሮች ኮንትራስቲንግ ማርከሮች ናቸው፣ ወይም ተነጻጻሪ ናቸው፣ ተቃራኒ ናቸው ማለት ነው። በጣም ዝናብ ነው፣ አት ዘ ሴም ታይም ወንዙ ዳር አካባቢ ሄዳ ለመስራናት ትፈልጋለች። ስለዚህ በጣም ዝናብ መሆኑና መውጣት ወደ ውጭ ለመውጣት ማሰብ ተቃራኒ ሀሳቦች ናቸው። ተቃራኒ ሀሳቦች ለማገናኘት የምንጠቀምበት አያዥ ቃላታችን ማን ነው ነው እዚጋ ከተሰጡት አራቱ ምርጫዎች ኤ ፈርዘር ሞር፣ ቢ ሀውኤቨር፣ ሲ ኮንሲኩዌንትሊ፣ ዲ ኢንስቴድ ይላል። ዘ ቤስት አንሰር ሄር ኢዝ ሀውኤቨር። ለምን ሁለቱ አረፍተ ነገሮች ተቃራኒ ሀሳብ ስላላቸው፣ ተቃራኒ ሀሳብ ያላቸውን የሚያገናኝ ሀውኤቨር ስለሆነ። ፈርዘር ሞር በተመለከተ ተጨማሪ ሀሳብን ለመስጠት እንጠቀምበታለን። ኮንሲኩዌንትሊ ውጤትን ለመግለጽ እንጠቀምበታለን። ኢንስቴድ ደግሞ ፕሪፈረንስ ወይም ደግሞ የተሻለ አማራጭን ለማቅረብ የምንጠቀምበት ነው። ሁለተኛ ጥያቄ አይ ሃቭ ኤ ሚቲንግ አት ቴን ኤ ኤም፣ አይ ኒድ ቱ ፕሪፔር ፕሬዘንቴሽን። እነዚህ ሁለት አረፍተ ነገሮች ምክንያት ወይም ውጤትና ምክንያት ሪሌሽንሽፕ አላቸው፣ ዝምድና አላቸው። ለምሳሌ አይ ሃቭ ኤ ሚቲንግ ስብሰባ አለኝ፣ አይ ኒድ ቱ ፕሪፔር ፕሬዘንቴሽን፣ ፕሬዘንቴሽን ማዘጋጀት አለብኝ ለስብሰባው ስለዚህ ፕሬዝንቴሽን የሚያዘጋጅበት ምክንያት ሚቲንግ ስላለው ነው። ወይም ሚቲንግ ስላለው ፕሬዝንቴሽን ማዘጋጀት ይጠበቅበታል ውጤት ነው ማለት ነው። ሶ ኤ ኔቨር ዝልስ ቢ ሞር ኦቨር ሲ ዴር ፎር ዲ ኢንአዲሽን ይላል። ትክክለኛ መልሶ አሁን እዚህ ጋር ሲ ዜር ፎር ይላል። አይ ሃቭ ሚቲንግ አቴም አስር ሰዓት ላይ ወይም አራት ሰዓት ላይ ስብሰባ አለኝ። ስለዚህ በዛ ምክንያት አይ ኒድ ቱ ፕሪፔር ፕሬዘንቴሽን ይሆናል ማለት ነው። ሶስተኛው ጥያቄ he studied hard for the exam he passed with the flying colors ለፈተናው ጠንክሮ አጥንቷል በጥሩ ውጤት ነው ያለፈው። ስለዚህ ማጥናትና በጥሩ ውጤት ማለፍ ሁለቱም መንስኤና ውጤት ሪሊሽንሺፕ አላቸው። ከዚህ ውስጥ ውጤትን ለማመልከት የምንጠቀምበት ከተሰጡት አራት ምርጫዎች ሲ ነው።

አያራቪል ሌ ቱ ዘ ፓርቲ እና በጣም ቆይቼ ነው የደረስኩት ወደ ስብሰባው ቆይቶ መድረስ፣ እዚህ ጋር አሁን ውጤት ነው ማለት ነው። ማንኛውም እንደዚህ ተያያዥ ቃላቶችን ተጠቅመን የምንሰራው ጥያቄ በምንሰራበት ሰዓት ከብላንክ ስፔሱ ቀጥሎ ያለውን ሀሳብ ታያላችሁ። ከብላንክ ስፔሱ ቀጥሎ ያለውን ሀሳብ ውጤት ከሆነ ውጤት አመልካች ይጠቀማላችሁ፣ ምክንያት ከሆነ ደግሞ ምክንያት አመልካች ይጠቀማላችሁ ማለት ነው። ስለዚህ ትክክለኛውን መልስ እዚህ ጋር ኮንሲኩዌንትሊ ነው። ለምን እዚህ ጋር እንደ ውጤት ሆኖ የመጣው ኔጋቲቭ ነገር ነው። በውጤቱም አርፍቼ የገባሁኝ የሚለውን ሚኒንግ ይዛል ማለት ነው። አምስተኛ ሺ ኢዝ አን ኤክሰለንት ሚዚሽን ዳሽ ሺ ፕሌይስ መልቲፕል ኢንስትሩመንትስ። አሁን እሷ በጣም ኤክሰለንት ሙዚሽን ናት፣ ስለዚህ ወይም ደግሞ በውጤቱም ሺ ፕሌይስ መልቲፕል ኢንስትሩመንት በጣም ብዙ እንትኖችን የሙዚቃ መሳሪያዎችን ትጫወታለች። ስለዚህ የሁለተኛው ሀሳብ ሺ ፕሌይስ መልቲፕል ኢንስትሩመንትስ የሚለው ውጤት ነው።